አዲስ አበባ የትራፊክ እንቅስቃሴ ምን ይመስላል ስንል መለስ ብለን የምናይበት ነው ያለው። እንግዲህ አንደኛው የጉግል ማፕን የሳተላይት ኢሜጆችን በመጠቀም ይሆናል። ሁለተኛው ደግሞ በቀጥታ ስርጭት እንግዲህ ባልደረባችን ቀጥታ ከላምበረታ አካባቢ ትገኛለች። ላምበረታ አካባቢ ያለውን አሁናዊ የትራፊክ እንቅስቃሴ መለስ ብለን ወደሷ መለሳለሁ። ቀዳሚ የማደርገው ግን የጉግል ማፕን በመጠቀም አሁናዊ የአዲስ አበባ የትራፊክ እንቅስቃሴዎች ምን ይመስላሉ የሚለው እናያለን። እንግዲህ የሳተላይት ኢሜጆች አዲስ አበባ በከፊልም ቢሆን ይህንን ይመስላል። እንግዲህ ቀዩ የተዘጋጉ የተጋጉ መንገዶች እንደሆኑ ያሳያል ቢጫው ደግሞ መለስተኛ የሆነ መዘጋጋት ያለበት አረንጓዴው ደግሞ ክፍትና ሰላማዊ ጤናማ ፍሰት እንዳለ ያሳያል ለምሳሌ አበበ ቢቂላ ስቴዲየም አካባቢ አስኮን ይዞ ከፒያሳ የሚሄደው ሰላማዊ መንገድ እንደሆነ የሚያሳይበት ሁኔታ አለ ፓስተር አደባባይ ቅዱስ ጳውሎስ ሆስፒታልን አካባቢ ከፒያሳ የሚመጣው አብዛኛው አሁናዊ ፓስተር አደባባይ አካባቢ የተወሰነ ካልሆነ በስተቀር ሰላማዊና ጤናማ የትራፊክ ፍሰት እንቅስቃሴ አብዛኛው በአረንጓዴና በቢጫ የተመሰለበት ሁኔታ አለ ሌሎች አካባቢዎች እንግዲህ በርካታ የአዲስ አበባ አካባቢ አካባቢዎች አሁን ላይ እንግዲህ ከስራ መውጫ እንደሆነ ይታወቃል። በርካቶች ከአንድ አካባቢ ወደ ሌላ አካባቢ ይሄዳሉ። የተለያዩ ቦታዎችን ማየት ይቻላል። ለምሳሌ መርካቶ አውቶቡስ ተራ አካባቢ የተዘጋበት ሁኔታ ያሳያል፣ ቀይ የሚያሳይበት ሁኔታ አለ። ወደ አውቶቡስ ተራ ሲኬድ በአንጻሩ በተቃራኒው ደግሞ በተወሰነ መንገድ ታላቋ አንዋር መስጂድ አካባቢ የተወሰነ መዘጋጋት ካልሆነ በስተቀር ሰላማዊ ክፍት መሆኑን የሚያሳይበት ሁኔታ አለ። ወደ ከተማዋ እምብርት መሀል አካባቢ ስንመጣ ደግሞ አራዳ ጊዮርጊስ ቤተክርስቲያንን ሚዝ ወደ ሰሜን ማዘጋጃ አዲሱ ገበያ ድልበር ድረስ የሚሄደው በተወሰነ መንገድ ሰሜን ሆቴል አካባቢ ቀይ ያሳያል። በአንጻሩ ከላይ ወደ ታች ደግሞ ሲመጣ ክፍት እንደሆነ የሚያሳይበት ሁኔታ አለ። ብሔራዊ ሙዚየም አካባቢ አምስት ኪሎ አራት ኪሎ ይዞ ቀጥታ ስድስት ኪሎ ወደ ሽሮ ሜዳ አንበሳ ግቢ ፓርክን ይዞ እንግዲህ ክፍት መሆኑን እንግዲህ አደባባዩ የካ 12 ሆስፒታል አካባቢ እንግዲህ ወደ መገናኛ የሚሄደው መንገድ አለ። ወደ ላይ ወደ ስድስት ኪሎ ሽሮ ሜዳ የሚሄደው አለ። ስድስት ኪሎን አልፎ ወደ ሽሮ ሜዳ እንዲሁም ወደ ፒያሳ የሚሄደው መንገድ እንዳለ ሰላማዊ ጤናማ መንገድ ወደ አራት ኪሎ የሚመጡ አንበሳ ግቢን ይዞ እንደሆነ ያሳያል። ያው አብዛኛው አካባቢዎች እንግዲህ ሰላማዊ ጤናማ የትራፊክ እንቅስቃሴ ያለበት መሆኑን መታዘብ ማየት ይቻላል። ከመገናኛ ወደ አራት ኪሎ ወይም ደግሞ ከአራት ኪሎ ወደ መገናኛ የሚሄዱትም በተወሰነ አካባቢ ብሪቲሽ ካውንስል አካባቢ ክፍት መሆኑ፣ ኬንያ ኤምባሲ በአብዛኛው ቦታዎች እንግዲህ የተሻለ እና ደህና የሚባል የትራፊክ እንቅስቃሴ እንዳለ ያሳያል። እንግዲህ አሁን የተዘጉ መንገዶች ከአፍታ ቆይታ በኋላ በደቂቃዎች ልዩነት ሊዘጉ ይችላሉ፣ የተዘጉት ደግሞ ሊከፈቱ ታዲያ ላምበረት አካባቢ አሁን ያለው እንግዲህ የትራፊክ እንቅስቃሴ ምን ይመስላል ስንል እናያለን። ላምበረት እንግዲህ ከመገናኛ በቀጥታ ወደ ላምበረት ጋር ሲደርስ እንግዲህ እንደሚታወቀው ተመልካቾቻችን ወደ ኮተቤ የሚሄደው አለ። ከላምበረት ደግሞ ወደ ሲኤምሲ ፐብሊክ ሰርቪስ ዩኒቨርሲቲን ጨምሮ ወደ አያት እና ወደ ሌሎች አካባቢዎች በርካታ መኪኖች እንደሚሄዱ ይታያል። በተወሰነ መንገድ ታዲያ ምናው ታዲያ አሁናዊ የአዲስ አበባ እንቅስቃሴ ምን ይመስላል እዛ አካባቢ ላምበረት የሚለውን ሪፖርተራችንን እንጠይቃለን። ሪፖርተራችን ጽዮን ማሞ በቀጥታ ከላምበረት አካባቢ ትገኛለች። ጽዮን እንደምን አምሽተሻል? አንቺ ያለሽበት የላምበረት አካባቢ ከመገናኛ በተለይ እስከ ላምበረትና እስከ ከኮተቤ ወይንም ወደ ኮተቤ የሚሄደው መንገድ በአንጻራዊነት ክፍት ነው። እስከ ላምበረት ግን ብዙ ጊዜ መንገዶች ይዘጋጋሉ እና አሁናዊ ምን መረጃዎች አሉ የሚለውን ለተመልካቾቻችን የምታደርሽ አመሰግናለሁ። አዲስ ሚዲያ ኔትወርክ ዘወትር በዚህ ሰዓት የትራፊክ አመሻሽ ቅኝት ያደርጋል፣ ሁሌ ወደ ተመልካቾች ያደርሳል። ዛሬም እዚህ ለምበረት አካባቢ ተገኝቶ የትራፊክ ፍሰቱ ምን ይመስላል የሚለው ለመቃኘት ወድናል። እንግዲህ ለምበረት አካባቢ ቅድም አንተም እንደገለጽከው ከተለያዩ የከተማ አካባቢዎች ወደ አያት፣ ወደ የካባዶ ወደ ለገጣፎ የሚንቀሳቀሱ የተሽከርካሪዎች አሉ። እዚህ አካባቢ ያለው የትራፊክ ፍሰት ምን ይመስላል ስንል በአጠገባችን የካ ክፍለ ከተማ የትራፊክ ቁጥጥር ሞተረኛ አባል የሆኑት ዋና ሳጅን ብርሃኑ ውዱ እዚህ አጠገቤ ይገኛሉ። ዋና ሳጅን አመሰግናለሁ ቃለ መጠይቁን ስለሚሰጡ፣ እስኪ እዚህ አካባቢ ያለው የትራፊክ ፍሰት ምን ይመስላል የሚለውን ለተመልካቾች አጋር። እሺ፣ አመሰግናለሁ። ዋና ሳጅን ብርሃኑ ውዱ ባላለሁ የካ ክፍለ ከተማ ትራፊክ ቁጥጥር አባል ነኝ። በአሁኑ ሰዓት የምንገኘው አራራት አደባባይ ወይም ደግሞ ላምበረት አደባባይ ነው። በዚህን ሰዓት ከመገናኛ ወደ አራራት ወይም ደግሞ ላምበረት አደባባይ የሚመጣው የትራፊክ ጃምቡ ወይም ደግሞ ፍሰቱ መጠነኛ ፍሰት አለው። ነገር ግን ሁሉም አባሎች አባሎቻችን በተመደቡበት ምድብ ሆነው የትራፊክ ፍሰቱን በማሳለጥ ላይ ይገኛሉ። ምናልባት ያለንበት አራራት ወይም ላምበረት አደባባይ በአራቱ ማቅጣጫ ነው፣ አራቱ ማቅጣጫዎች ነው የሚያስተናግድ። ከአራራት አደባባይ ወደ ዜሮ ሁለት፣ ወደ ሀና ማርያም፣ ወደ ለገጣፎ፣ ወደ ካራ፣ ከዲያስፖራ ወደ አራራት ለአንበረት የሚሰደው መንገድ ነው። በዚህ ሰዓት ግን ከመገናኛ ማን ነው ሶሪ፣ ይቅርታ፣ ከዲያስፖራ ወደ አራራት አደባባይ የሚመጣው መጠነኛ ፍሰት አለው። በዚህ ሰዓት ማታ ላይ ጠዋት ላይ አራራት አደባባይ ወደ ዲያስፖራ የሚሄደው ነው መጠነኛ ፍሰት ያለው። ይህን ይመስላል ያለው ነገር። እስኪ ለተሽከርካሪም ለእግረኛም የሚያስተላልፉት መልእክት ካለ በዛው እስኪ ያስተላልፉልን። አመሰግናለሁ። ምናልባት ቅድሚያ ለእግረኞች የማስተላልፈው መልእክት ዲያስፖራ አደባባይ ጋር ስንደርስ ዲያስፖራ አደባባይ ዜብሮዎች አሉ፣ ለእግረኛ ማሻገሪያ ዜብሮዎች የተቀቡ ቅቦች አሉ። በእነሱ ቢጠቀሙ ምክንያቱም እግረኛ በዜብራ ካልተጠቀመ ዘሎ መሀል የሚገባ ከሆነ የትራፊክ ፍሰቱንም ጃምፑንም የትራፊክ ፍሰቱን ይጨምራል ለራሱ ሕይወትም ለአደጋም ስለሚጋለጥ ይህንን እግረኞች ጥንቃቄ ቢያደርጉ። ሌላው ተሽከርካሪን በተመለከተ አሽከርካሪዎችን በተመለከተ አማራጭ መንገዶችን ቢጠቀሙ። ለምሳሌ ምሽት ላይ ይታወቃል፣ ምሽት ላይ ከዲያስፖራ ወደ አራራት አደባባይ ወደ ሙላንበረት የሚመጣው አደባባይ የትራፊክ ፍሰቱ ጃምፕ ስለሚኖረው ለምሳሌ ከፒያሳ የሚመጡት በቀበና አድርገው በእንግሊዝ ኤምባሲ አድርገው እንግሊዝ ኤምባሲ ጋር ሲደርሱ በሚኖሮል አድርገው በጫካ ቤተመንግስት ጫካ ፕሮጀክት ወይ ደግሞ አዲሱ ቤተመንግስት አድርገው በሀና ማርያም አድርገው ዞሮ በብረት ተራ መሄድ ይችላሉ። ስለዚህ ያለኛ እንትን ሀሳብ ይሄ ነው። እስኪ መቼ መቼ ነው ማለት አሁን የስራ ሰዓት ነው። የስራ ሰዓት መውጫ ሰዓት ነው እና የትራፊክ እንትኑ እንደ ምን ይመስላል? በዚህ አመሰግናለሁ። ምናልባት አሁን በዚህ ሰዓት የሰራተኛ መውጫ ሰዓት ነው። የመንግስት ሰራተኛ የመውጫ ሰዓት ነው። የመንግስት ሰራተኛም፣ የግል ሰራተኛም፣ ነጋዴውም ወዘተ ሁሉም ሰራተኛ በሙሉ የመውጫ ሰዓት ነው። የመውጫ ሰዓት ስለሆነ የትራፊክ ጃምፑ ወይም ፍሰቱ ይጨምራል ሲጨምር ምናልባት አሽከርካሪዎች በተለምዶ በአንድ አይነት መስመር ነው የሚሄዱ፣ በአንድ አይነት መንገድ ነው የሚጠቀሙ በአንድ አይነት መንገድ ነው የሚጠቀሙ። ሁሌም በተለምዶ በአንድ አይነት መንገድ ስለሚጠቀሙ እሱ ራሱ አንድ የትራፊክ ጃምፑ ይጨምራል። ሌላው የመንገዱ ሁኔታ በተመለከተ መንገዶች አብዛኞቹ መንገዶች የተቦረቦሩ ናቸው፣ የተቆፋፈሩ ናቸው። እሱ ራሱ የትራፊክ ጃምፑ የመጨመር አንድ ምክንያት ነው። ስለዚህ አሽከርካሪዎቻችን ቢያንስ በተለምዶ አንድ አይነት መንገድ ከሚጠቀሙ አማራጭ መንገዶችን ተጠቅመው የትራፊክ ጃምፕ ያልበዛበትን መንገድ ቢጠቀሙ ጥሩ ነው እላለሁ። እናመሰግናለን ዋና ሳጅን ብርሃኑ ውዱ። እዚህ ዛሬ ላምበረት አካባቢ ተገኝተን በአዲስ ሚዲያ 24 ሰባት የአመሻሽ የትራፊክ ቅኝታችን ይህን ይመስል ነበረ። እናመሰግናለን ስለ ሪፖርተራችን ጽዮን ማሞ ከላምበረት አካባቢ መረጃ ስላደረሳችሁን። እንግዳችን ዋና ሳጅን አዱኛንም አንቺንም እጅግ አድርገ እናመሰግናለን። መልካም ምሽት ይሁንላችሁ።